እስቲ እንደዛ ስለ የጻፍከው እንደ እንደዛ አላልኩም፣ ሲፈልግ ምናምን አላልኩም። አሁን ይህ ምን ይሆንብሃል? ሀሜት ይሆንብሃል። እኔን አስቀምጠል። ስለዚህ አሁን ደግሜ እጠይቀሃለሁ፣ ህዝብም እየሰማ ነው። ም እየጻፍክ ከሆነ ያለው ለዛ ነው። ስለ ጉብና ስላመሰግንከኝ ችግር የለም ብራዘር፣ አትጨናንቅ። አሁን ጥያቄ በኦርቶዶክስ ሁለት አይነት መንገድ አለ ወይስ የለም? አሁን ጠይቃለሁ። አጭር መልስ ነው ከአንተ የምጠብቀው ማለት ነው። ሰው ሳያምን ማለት እምነት የሚባል ነገር ለእምነት ደረጃ ሳይደርስ በጥምቀት ወይ ደግሞ በክርስትና ህይወት ውስጥ ጥምቀቱ የሚቀድምለት ሰው አለ ወይስ የለም? ጥሩ ልመልስልህ። አሁን እንዳትደረብብኝ። በኦርቶዶክስ ሳይሆን በተፈጥሯችን ሁለት አይነት እስቴት አለ የመጀመሪያው ስቴት ምንድን ነው? የህፃነት ስቴታችን ነው። ሁለተኛው ደግሞ የአዋቂነት ስቴታችን ነው። የህፃነት ስቴት ማለት ነው። ኧረ ቆይ አተደረ ሳሰማ ታዲያ እንደት አልተመለሰም? የጠየኩ ለምን ሞዲፋይ አላርገህም? ስለ ተፈጥሮ አይደለም የጠየኩ የጠየቅኩ በኦርቶዶክስ ጥምቀቱ የሚቀርምለት ሁኔታዎች አሉ። ሰዋለ አለ። ሁኔታዎች አሉ፣ እንደዛ ጥምቀቱ የሚቀርምበት ቆይ እንዴ ጥምቀቱ የሚቀድምበት ሁኔታዎች አሉ። እሱንም ተናገ ቆይ አንድ የረ ላውራ በጌታ እኮ ደሰማውክ እኳው ጻፍ አንተ ብቻ ጻፍ፣ ከስረ እኔ የማወራውን ሳታዛባ ማለት ነው። ስለዚህ የመጀመሪያው ነገር ምንድን ነው፣ በኦርቶዶክስ አስተምህሮ ሁኔታዎች አሉ ጥምቀት የሚቀድምበት ወይም ደግሞ እምነት የሚቀድምበት ሁኔታዎች አሉ። አዎ አለ። እንዴት ለምሳሌ፣ ኧረ ቆይ፣ እንዴት ላይ እንመጣለን። አይሱሪ ፖለቲካ ለመስራት ነው የሚሆነው። አንዴ እየጨረስን ጥምቀቱ የሚቀድምበት ሁኔታ ምንድን ነው? ሕፃናት ሊናገር የማይችሉ ከሆነ እኔ ነው የሚታረ እየተደማመጥ ገና እዚህ ጋ ነህ። ምክንያቱም ስጠይቅህ ታብራራለህ። አሁን እያወራን ያለ ነው። በኦርቶዶክስ ጥምቀቱ የሚቀድምለት ሰው አለ፣ ቀጥሎ እምነቱ የሚቀድምለት ሰው አለ። አይ አላልኩ አላልኩ አየህ፣ የሰማሁን እንኳን መድገማችን ው ደግሜ እጠይቅሃለሁ። ይኸውን ድጋሜ ልመልስልህ፣ ደግሜ እጠይቅሃለሁ። ተረጋጋ ብራዘር። ስሜት ያለ ከረሳኸው ይኸው የጻፍኩትን አሁን ጥያቄውን እንጽፋለሁ። ከዛ ገና ልጽፈው የጻፍኩትን ብላ አተዋሻ እሺ፣ ለማንኛውም ልመልስል እስቲ፣ ምን ምን ጻፍክ? ጥያቄታ ጥምቀት የሚቀድምበት ሰው አለ አላልከኝም? ሰው የሚለውን አሳየኝ። ስ ስለ እንሰሳ ነው እየነገርከን የነበረው? አይ ጥምቀት የሚቀድምለት ሰው ስለ እንሰሳ ነው ወይ እያወራህ የነበረው? እሺ ሁኔታ ነው። እኔ የነገርኩህ ስለ እንስሳም ሳይሆን ስለ ሁኔታ ነው። ያ ሁኔታው የሰው አይደለም ወይስ የእንሰሳ ነው? የሰዎች፣ የሰው ልጆች ነው አዎ ጎበዝ የምናወራው ጻፈው፣ እስኪ ጥያቄው እንደዛ ብለህ ጻፈው። ዳንጣለ እያወራን ያለነው ስለ ሰው ነው፣ ስለ እንሰሳ አይደለም። አሁን አንተን ነው ጎበዝ ማለት ያለው ወዳጄ። ስለሰው ነው እኔም አላልኩም ስለ ሁኔታ ነው ያልኩህ። ሰው ተብሎ መጽሐፍ የለበትማ ናት ይሻዬ ከሌለበት ስለ ሰው እያወራ እያወራን ያለ ነው እዚህ የገባኸው ስለሰው የሚወራ ስለ እንሰሳት አለስለሰውስ ድገማ። አንዴ ጥያቄውን አለ። የምደግምልህ መልስህን ነው የምደግምልህ። አይ ጥያቄው መልሱን እኔ ነኝ የምደግምልህ። መልስህን ደግሜ ጥያቄው ላይ አይ የኔ መልስ እኔ ነኝ የምደግምልህ። አንተ ጥያቄው ነው ናቲ። ያልከውን የጻፍከውን ነው የማስታውስህ ብራዘር። እሱን እኔ ነኝ የምደግምልህ መግባባታችንን ያወራኸው ነገር አንድ ፔጅ ላይ መኖራችንን እደግምልሃለሁ። እንዴት እናድርግ መሰለህ፣ አሁን ወረቀትና እስክሪብቶ ያዝከው አንተ አይደል? ይኸው እኔ መልሱ ልመልስልህ፣ ጻፍ እስኪ። ህዝብ እያየህ፣ አልመለስክም ማለት ነው። መድገም አልጨረስኩም፣ አይ አልጨረስኩም፣ መልሼ አልጨረስኩም። ምንድነው መልስ ያልጨረስከው እኮ፣ ልመልስልህ አሁን። ጻፈ እሺ እኮ ልመልሳ ኦርቶዶክስ እኳ አሁን የምትጽፈው የኔን መልስ አለ። በኦርቶዶክስ ቤተክርስቲያን አስተምህሮ ጥምቀት የሚቀድምበት ሁኔታ አለ። ጻፍ። አልጠየኩም። የአንተ ጥያቄ ነው። አይ መልስ ነው። ይሄ የአንተ ጥያቄ ነው እሱ። ወዳ መልስ ነው። ጥያቄ አይደለም። ፓፓ የአንተ ጥያቄ ነው እሱ። አሁን የምትመልሰው የአንተን ጥያቄ ነው እየመለስክ ያለው። ፓፓ የአንተን ጥያቄ እንስማ። ጥሩ አንተ አንተ እንደ አንድ ኦርቶዶክሳዊ በአንተ ሕይወት ውስጥ የማትመልሰው ማለት ነው፣ ጥምቀት ነው የቀደመው ወይስ እምነት አልኩ እኔ። ስለ ራሴ በፍጹም አላወራም። እኔ ስለ ራሴ ላወራ አልችልም። ጥምቀት ይሁን እምነት እንደቀደመ ልነግራችሁ አልችልም። እሱ ምስጢር ነው። አረ ጥያቄው አጓጓና፣ አንተ ታችን ነው አልከና ኦርቶዶክስ ግን አስተምሮአላት ምን አንዳንድ ሰዎች ላይ ህጻናቱም ሰዎች ስለሆኑ ጥምቀት ይቀድምላቸዋል አንዳንዱ ደግሞ እምነት ይቀድምለታል እኔ የትኛው ካታጎሪ ውስጥ እንደሆንኩኝ አልናገርም አሻፈረኝ አልክ ይቀጥል እሺ አሁን እኔ ሪፍሌክት ላድርግ የመጀመሪያው አሁን ያወራው ሀሜት ይባላል ቆያ ቆያደ ዛሬ ታውቀኛለህ። ኤኒዌይ ልመልስልህ፣ የግል ህይወቴን መቼ ነው የተጠመከው፣ መቼ ነው ያመንከው? ካላወቅህ እኔ ደግሞ ዳንኤል አ ከዚህ የተለየ ጥምቀት ወይም እምነት ሁለቱ ለሁሉም ሰው ተመሳሳይ ሁኔታ ነው የሚሰጠው። ለሁሉም ሰው ተመሳሳይ ሁኔታ ነው የሚሰጠው። ሰምታችሁታል። ጥምቀት የሚቀድምላቸው ሰዎች አሉ ወይስ የለም? በሰዎች ደረጃ ነው ሕጻናት ሰዎች አሉ ያልኬን ያለው እኔ አልወጣኝ፣ ማንተ ገና ጥያቄ ነው የጠየኩህ። ለሰው ነው እያወራን ያለ ነው። አሁን ለምሳሌ ቬግ የሆነ ነገር ከምናስገባ ወይም ደግሞ ለሰው ነው እያወራን ያለ እኔ እና አንተ መግባባት የምንችለው ምን እንደሆነ ልንገርህ፣ አንድ ነገር ስንደማመጥ ነው። እሺ መጀመሪያ ጥምቀቱ የሚቀድምበት ሰው አለ ሳይሆን የሚባለው ሁኔታ አለ ነው የሚባለው ለምን አሻ ይሆናል? ጥምቀት የሚቀድምለት ሰው አለ ካልክ ሰው እየተለየ ትላልቅ ሰዎችም ቢሆን እየተለየ ጥምቀት ይቀድምላቸዋል ወደሚል አስተምረ ስለሚሄድ መጀመሪያ ጥያቄ ራሱ ስተሰለ ሆነ አርመው፣ ጥምቀት የሚቀድምበት ሁኔታ አለ ወይ ነው የሚባለው። ብዙ ዓመት እዚህ እንትን ላይ አይቼ አለው። እርግጥ ነው ገድል ምናምን እንትን ስትል ነው፣ ግን እንደዚህ ነው የሚጠየቀው። እሺ ጥምቀት የሚቀድምበት ሁኔታ አለ ወይ? ጥምቀት የቀደመላቸው የቀደመላ የቀደመ ለሚቀድምበት ሁኔታ ፓስት እና ፊውቸር ቴንሱን አንድ ላይ ይይዛል አሉ። እሺ፣ ቀጥሎ እስኪ አንዴ ጥምቀቱን አንበው። መጀመሪያ እንዴ ከተሳሳት እንዳርም ማለት ነው ሰዎች አሉ። ሁለቱንም ግን ሁኔታ አይኖራቸዋል። እሺ፣ ይኸው እስኪ ጥምቀት የሚቀድምላቸው ሰዎች አሉ። አይ ስተት እንዲህ አይባልም። አየህ፣ ቢያንስ ጥያቄውን ማንሻፈፍ ስለፈለግ ነው ወይ? እኔ ልጻፈው እንዴ፣ እስክሪፕቶና ወረቀት አጠገቤ አለ። ይዘው፣ አይዞ፣ ወዳጅ። ህፃናት፣ ሰዎች ናቸው ወይ ሰዎች አደሉ? እኔ ስለ ህፃናት ሰዎች ናቸው አደሉም አደለም። ጥያቄው ርዕሱ፣ እኔ አይመለከተኝ። ሰዎች ናቸው ወይ ሰዎች አደሉም? ህፃናት፣ ህፃናት ሰዎች ናቸው። እሺ ሰዎች ከሆኑ ጥምቀት ቀድሞላቸዋል ወይስ አልቀደመላቸውም? ጥምቀት ቀድሞላቸዋል። እምነት የሚቀድምላቸው ሰዎች አሉ ወይስ የለውም? መጀመሪያ ጥያቄ ላይ እናውራ። አሁን የጠየቅ የሚቀድምላቸው አሉ ወይስ የለውም? አሁን ወደ ሰው እንዲማራ አልፈለግክም ማለት ነው። እምነት የሚቀድምላቸው ሰዎች አሉ። እንደዚህ አይባልም፣ አይባልም እምነት የሚቀድምላቸው ሰዎች አሉ። ምን ማለት ነው? እምነት የሚቀድምላቸው ሰዎች ምን ማለት ነው? ራሱ በኋላ ታስረዳኛለህ። ምን ማለት ነው? እኔ አልገባኝም፣ አስረዳኝ አንተ። እምነት የሚለይላ የሚቀድምላቸው ሰዎች አሉ ወይስ የለም? ምን ማለት ነው? አልገባኝም። ይሄ ራሱ አሁን ያንተ ያነበብኩ አልገባኝም። አልገባውም። በደንብ ስማ፣ በደንብ አሁን መስማት ነው ያለብህ። እሺ፣ ይሄው አንዳንድ ቤተክርስቲያን ውስጥ አርባ እና ሰማንያ ቀን ያልሞላቸው ህጻናቶችን ሰዎች ሲያገኙ ቤተ ክርስቲያን ውስጥ ምን ያስቀድሙላቸዋል? ጥምቀትን ያስቀድሙላቸዋል። አዎ፣ ልክ እንደነ መካነ ኢየሱስ እናንተ ጋር እንዳሉት ማን ነው? አዎ እቺው። የፈለከው ካታጎሪ እራስህ ታውቃለህ። አንዳንድ ደግሞ አንዳንድ ደግሞ አንዳንድ ደግሞ ያደጉ ሰዎችን ሲያገኙ እምነት የሚባለውን ነገር ያስቀድሙላቸዋል። ሁለቱም ማስቀደምን ማለት ነው። ሁለቱም መጀመሪያ ያሳምኗቸውና ከዚያ ያጠምቋቸዋል። ማመን በቤተክርስቲያን ውስጥ ያለው አካሄድ ምንድን ነው? አንዳንዴ ጥምቀት፣ አንዳንዴ እምነት። አይ የለ እንደዛ የለ። አንዳንዴ ጥምቀት፣ አንዳንዴ እምነት፣ እዚሁ ቲክቶክ ላይ አንተና መሰሎቹ የፈጠራችሁት ወሬ ነው። እንደዛ ያንተ አስተምሮ ነው። ይኔ አይ እንደዚያ እኔ እንጃ እንደዛ እናስተምር ይሆን? እዚህ ኦርቶዶክስ የጻፍከው ላይ ራሱ አንዳንድ የሚል የለውም። እንዳልክደው ራሱ ለሁሉም ሰው ጥምቀት ይቀድማል። ለሁሉም ሰው ማለት፣ ለሁሉም ሰው ግልጽ ነው ጥያቄ። ለሁሉም ሰው ማለት እኮ ነው። ለሁሉም ሰው፣ ለሁሉም ጥምቀት ለሁሉም ኦርቶዶክሳዊ ማለት ነው። ሰው ተጠምቀው ነው ለሁሉም ሰው ጥምቀት ይቀርማል ወይስ አይቀርም? ለሁሉም ሰው ምን ማለት ነው? ለሁሉም ለሁሉም ባይዘወይ ለሁሉም ሰው ማለት ለሕፃናት ስም ጨምሮ ነው። ህጻናት ሰዎች አይደሉም ያልከኝ ህጻናት ሰዎች አይደሉም ነው ወይ ያለው አረ ለአዋቂዎች ማለት ነው ለአዋቂዎች ህጻናት ሰዎች አይደሉም ማለት ነው ወይ ለማለት ነው እኔ ስለሚጠመቁ ሰዎች ነው ያወራውኝ ያለው እሺ ልመልስ ጥሩ ልመልስ አሁን እታች 390 ሰዎች አላችሁ ስሙ እሺ አሁን ወንድማችን ለሁሉም ሰው ጥምቀት ይቀደማል ወይም ደግሞ መጀመሪያ መጀመረ መጠመቅ አለባቸው ወይ ይሄ ለሁሉም ሰው አይደለም እና ለማን ነው ለህፃናት ብቻ ነው እዚህ ጋር ትቆማል። ስለዚህ ለሁሉም ሰው አይደለም ማለት ነው። ታረጋኝሽ እያወራው ስጨርስ ተረጋግተ ሰምተ ተምረ ነው ሚውት። ሚውት አይ አሳይቼ ነው እሺ ምን አለን? ቅድም ያልኩትን ሀሳብ አሁን ለመድገም ነው እየሞከረ ያለው። ተስማምተን ነው የምንሄደው። ሶ ሁሉም ኦርቶዶክስ ውስጥ ስለ ጥምቀት ስታነሱ ሁሉንም በተመሳሳይ መልኩ አያጠምቁም። ላንዳንዱ ደግሞ እምነት ይቀድማል። አይ በተመሳሳይ መልኩ ነው የምናጠምቀው፣ ሁኔታዎቹ ይለያያሉ ነው አይሰማም አማርኛ ችንም ወይም ሌላ ቋንቋ ከሆነ ትራንስሌት ማድረግ ይችላል። ያልከውን ሀሳብ አይ አትድገመው። ያላመኑ ህፃናትን ታጠምቃለህ። ያላመኑ ህፃናት አይባልም። ህፃናት ማመን አለማመን አይችሉም። ስለዚህ እነሱ ጥምቀት እምነት አይጠበቅባቸውም ማለት ነው፣ አለማመን አይጠበቅባቸውም ስለአለ። ስለዚህ ቀጥለ ደግሞ ስለዚህ ለእነሱ መጀመሪያ የሚቀርበው ምንድን ነው? እሱ ውሃ ማስረካት ለህፃናቱ ነው፣ ለህፃናቱ ውሃ ማስረካት ለውሃ ማስነካት ይቀድማል። በቤተሰብነት እናስጠምቃቸዋለን ችግር የለም። ለህፃናት ለህፃናት እያልክ ጻፈው። እሺ አሁን ለሰዎች ሲሆን ህፃናትን ኢንክሉድ ስለሚያደርግ ለህፃናት ብለት ትጽፈዋለ ማለት ነው። ለህፃናት ውሃ ይቀድማል። ውሃ ማለት ውሃ ይቀድማል ምን ማለት ነው? አጣጥለኸው አላወራህም ውሃ ምን ማለት ነው? ጥምቀት ብለ ጻፈው፣ ጥምቀት ብለ ጻፈው፣ ጋሽ ጥምቀት ብለ ጻፈው። ውሃ የሚለው ሰረዘው። ነው አላልኩም? ውሸታም ነን? እንደዛ ከሆነ ከስር ኮመንት ላይ ውሸታም እያላችሁ ጽፉለት አላችሁ። ውሃ አላልኩም። ለህፃናት ጥምቀት ብለ ጻፈው። ስ ሲያንዴ አይነቅ አይዞ ጥምቀት በለምንድ የሚጠመቁት ጥምቀት በውሃና በመንፈስ በውሃ

ሰው ሲሰጥ የሆነ ነገር እንደተሰማው ስለሚሰጥ መበረታት ትላለህ። አላልኩም። ህፃናት ላይ አልጨረስንም። ምንድን ነው የምትጠመቁት? ብራዘር ውሃ የሚለውን ሰረዝና ጥምቀት በለው ለምን ተርዘውና ለህፃናት ጥምቀት፣ ለምንድነው የምትጠመቁት? ለህፃናት ጥምቀት ይቀድማል ብለህ ጻፍ። ለምንድነው የምትጠመቁት? አልሆነ ምን አይነትም ይባል ነገር አለ። ሊድ ታረጋለ። ወደ የምትጠመቁት በውሃና በመንፈስ ውሃ መንፈስም ጨመርኩል። መንፈስ ጥምቀት ምን ለህፃናት ውሃና በውሃና በመንፈስ መጠመቅ ረጅን ጽሑፍ እራሱ አነቦ ቢያንስ መጽሐፍ ብርሱምተን በ የለውም፣ በውሃ አይልም ውሃ ነው የሚለው። ይህን ሰርዘውና እንደ አዲስ ምን ብለን እንጻፍ? ለሕፃናት በውሃና በመንፈስ መጠመቅ ይቀድማል በል። እስቲ ለሕፃናት የሚቀድመው ውሃ፣ ለአዋቂዎች የሚቀድመው ጥምቅ እምነት አይ የለኛው ላይ በቃ እኔ ልጻፍ። አንተ መጽሐፍም አንበብም አልችልም። አይ ልጻፍ ፓፓ ልጻፍ ነው። አብራዘር ቀጠልኩ አለኩ አይ አላለኩ እዚጋ እዚጋ ለመምጣት ነው። እሺ ወደ አንተ መጣው አሁን አንተ ይው አውራር ተከዋል። አንተ ህይወት ውስጥ የቀደመው የቱ ነው? አንተ ህይወት ውስጥ የቀደመው ምንድነው? የኔን ህይወት ታሪኬን ሳጽፍ አነባዋለሁ። የኔን ህይወት ተታ አስተምሮ ላይ እናውራ አንተ እኮ አስተምሮ አንተ የኦርቶዶክስ አስተምሮ አንተን አይመለከትም? ይመለከታል። አስተምሮሃል ልንገርህ። የአንተ የአንተ ህይወት አባ የኔን ህይወት ትታ ኦርቶዶክስን አስተምሮ ላውራል ነው የቀደመው። በኦርቶዶክስ መሰረት የአንተ ህይወት የቱ ነው የቀደመው? አሁንም የኔን የኦርቶዶክስ አስተምሮ ነው የጠየቅኩ በኦርቶዶክስ አስተምሮ መሰረት ያንተ የቱን የቀደመው? ይኸውልህ ወንድሜ የፈለከው የኔን ህይወት ነው የኦርቶዶክስን አስተምሩ። በኦርቶዶክስ አስተምሮ መሰረት ከቅድም ጀምሮ ያወራ ነው። ዳንኩኝ ብለ የነገርከኝ ይሄ ዳንኩበት ያልክበት ሚስጥር ሊፈተሽ ስለሆነ አንተ የዳንከው በየትኛው ነው? የትኛውን የቀደመው? ለአንተ ህይወት የኔን መዳን ልትፈትሹ አንተ አይዞ ብራዘር አ የቱ ነው የቀደመው ባንተ ህይወት የኔን ህይወት ተው ወንድሜ፣ አልተወውም። እሱን አስተምህሮ ልንገርም፣ አልተወውም። የት ነው የቀደመው? የኦርቶዶክስን አስተምህሮ፣ የኦርቶዶክስን ወይስ? ኦርቶዶክስ አይደለህም? ናትሻይ፣ እኔ ነኝ ኦርቶዶክስ። ኮንክ፣ አንተ ላይ የተደረገው የትኛው የኦርቶዶክስ አስተምሮ ነው? ሰላ ራሴ ነገር አልፈልግማ። መፍትሄ እንደ ምን ትሰራለህ ታዲያ የምታፍርበትን ቤት?